እሱ ነበር መጀመሪያ። ብሮ የምር ስማ ብሮ፣ ዋጋ ተስማምተን፣ እኔ ዲያስፖራ ምናምን አይደለሁም ብሮ። እሺ ኪሎ ሜትር ሰላም ሰላም ፋሚሊዎች እንዴት ናችሁ? ዛሬ ደግሞ ያለሁት ሐዋሳ የፍቅር ሐይቅ የሚባል ቦታ አለ። እዛ አብረና ያለን ስቲል ሐዋሳ ምንም በቃ ታይቶ ማያልቅ ነገር ነው ያላት፣ በጣም ደስ የሚል ነገር ነው። አሪፍ ታይም እያሳለፍኩ ነው። ከዛ በፊት መጀመሪያ ላይ ፊሽ ነገር እንበላ ና፣ ወደ መርከብ ቱሩ እንሄዳለን። ከዛ በኋላ ትንሽ ደግሞ ሞተር ሐዋሳ ተመቶ ሞተር ሳይነደኪል ሞተር እስኪ እንነዳለን። ትንሽ ያለውን ቫይቭ እናያዋለን። ከኔ ጋ ሁላችሁም አንድ ላይ ሁኑ፣ ይመታል። ቤተሰቦች ሐዋሳው እንደዚህ ፍሬሽ ተጠብሶ ነው የሚመጣላቸው አሳው ደርሱ እንግዲህ እንደምታዩት እንደዚህ ብሎ መቶላቸዋል። እና ጠዋት ላይ በቃ አሳ ነው ሁልጊዜ እየበላ ያለሁት። አስታወቂያችሁ። ስምሽ ማን ይባላል? ሰላም ትባላለች። እሷ ደግሞ ሁለተኛ ኢንቫይት ያደረገችኝ ሀዋሳ ሷነች። በጣም አመሰግናለሁ ኢንቫይት ስላረግሽኝ። የሚገርም ታይም ማሳለፍ ያለሁ። በጣም ደስ የሚል ጊዜ እያሳለፍኩ ነው። አሪፍ ቆይታ ነው። በጣም ነው ማመሰግነው። እና ዛሬ ደግሞ ከሰላም ጋር ሆነን አብረን የመርከብ ቱር እናደረጋለን። እንዲሁም ሞተር አዶ ላይክ ታውቃላችሁ እዚህን ቤንዚን ምናምን ነገር የለምና የሚጠይቋችሁ ገንዘብ በጣም ማይሆን ገንዘብ ነው። በትንሽ ብ ከገባችሁ ብ አስማምተዋችሁ መጨረሻ ላይ ብዙ እኔ ደግሞ እስኪን ከለሪ ምናምን ያስጠቃኛል እና እስኪ ቢቡሲ እና ያለን ፒስ የሚስማሙ ከሆነ በአሪፍ ብር ሞተሩ እናደርገዋለን። ካልሆነ ግን በቃ የእንትኑን ቱር እናደርገዋለን ማለት ነው፣ የመርከቡን ቱር ብቻ። እናብላችሁም ከኛ ጋ ነው። እስኪ አሳውን ቴስት እናደርገዋል።

ሎሚ ቢኖር ደግሞ ያበደ ነበር፣ ግን ሎሚ ለምዛ ሆነ። ለን በቦታ አሳ ከሎሚ ጋ ነው የተለመደ ብዙ ጊዜ አሁን ደግሞ ሞተር እስኪ ሐዋሳ ተመቶ ሞተር ይነዳል። ሞተር እነዳለ ማለት ነው። እስኪ ዋጋውን እንዳይ አዛ እንዳደረግ በካሜራ ይዘዋል። እሱ ነበር መጀመሪያ። ብሮ የምር ስማ ብሮ፣ ዋጋ ተስማምተን፣ እኔ ዲያስፖራ ምናምን አይደለም ብሮ። ኪሎ ሜትር ኖ እኔ እዚሁ

ብሬክ የትኛው ነበር? ሾርት ትሪፕ ነው። እኔ ብዙ ሞተር ኢንተረስትድ አይደለሁም። ለዛ ነው ቤተሰቦች፣ እንግዲህ ሞተር በአዋሳ እየነዳን ነው እንደምታይ። ቤተሰቦች ይህን ይመስላል። የሀዋሳ ቆይታዬ ማለት ነው በሞተር ላይ የነበረኝ። አሁን ደግሞ ወደ ውስጥ ገባ ብለን ያለውን ቫይቭ እና ያለን ማለት ነው። ቱሩን ይመች ብሮ፣ እናመሰግናለን። ፒሳ አክሊዱ ደግሞ የሆነ ታለንት ላሳያችሁ እያለ ነው። እስኪ እንየው። የስ እቺ ደግሞ ክላስ ካሌ ነች። እንግዲህ ግዲህ ይሄን ይመስላል መርከብ ቱር አብረን እናደርጋለን ማለት ነው። ላይክ ቦት ቱር ነው ይሄ ቦት ነው የሚባለው፣ እና ከጓድ ትመጣላችሁ እናንተም ስለዚህ፣ ቤተሰቦች አግኝተናል። ማን ነው? ከየት ነው? ከየት ነው? ከዋሳ አብረው የሚሄዱ ሰዎች አሉ። እንግዲህ ከእነሱ ጋር አብረን እንሄዳለን። እንግባ። ከሊናማለች አብረን እንወጣለን ማለት ነው። አብሮን የሚሄዱ ልጆችም አሉ ቤተሰቦች። ሌትስ ጎ። ከላይ ኒድ ከላይ አው ቪው ከላይ ያለው ቫይቭ ደስ ይላል። ለመጀመሪያ ጊዜ ነው አዋሳት ስትመጡ? እንዴት አገኛችሁት? አሪፍ ነው አው ኦኬ ነው። ሻሸመኔ ነው የምትኖሩት እናንተ እና ቤተሰቦች። አሁን ያለውን እስኪ ቪው በደንብ አድርጌ ላሳያችሁ። ሀይቁ ከመነሳታችን በፊት ይህን የሚመስል ቪው አለ። በጣም ያበደ ቪው ነው ያለው። አይ ዶንት ቲንክ ወደፊት ለፊት መጠጋት እንደምንችል ማንችን። አይ ዶንት ኖ ግን በጣም ደስ የሚል ቪው አለው እንደምታዩት መርከቦች ምናምን አሉ። በቃ ደስ የሚል ቫይቭ ነው። ደግሞ ዌዘሩ የሚያበድ ነው። ግን አዶ ነው ለምን እንደሆነ ነጮቹ ምናምን አነስ ያለችውን ቦት ነው ፕሬፈር የሚያደርጉት፣ አዶ ነው ለምን እንደሆነ። ግን እኔ ግን በትልቁ ሙድ አለው። እዚህ ነዋሪ ነች ክንት መጫለች? ብዙ ጊዜ ብዙ ጊዜ አልፎ አልፎ። በቃ እንደናንተ ከስንት አንዴ ምናምን በመጣ እኔ በጣም ደስ አለ እዚህ በመምጣቴ። ቦት በጣም የምፈራው ነገር በህይወቴ ቦት ነበር፣ ግን ላስት ይር ሞክሬው ነበረ ሀይቅ የሚባል ቦታ እና ደግሞ እዚህም አሁን በመሞከር ድጋሚ፣ በጣም ደስተኛ ነው ወደከዋል። በጣም ደስ ይላል። ሀዋሳ በጣም በቃ ለቱሪስት ስምትሆን ሀገር ነች፣ ደስ ይላለች። ሁላችሁም ሀዋሳን እየሞጣች ትር አድርግታ፣ ደስ የሚል ሀገር ነው። ሁሉም ሰው ሴፍቲ ባግ አድርገዋል። በጣም ብዙ ሰዎች እየመጡ ነው። ደስ ይላል። በቃ እየቀወጥ ነው ነው የምንሄደው። ዘፈንም ይከፈታል ምናምን እዝገነቢል ኔክስት ሌቨል ቲንግ እና ግቡ፣ ግቡ፣ ግቡ። ጣጣይ ነው እንዴ! ና ጀማ በቃ ግብዳ እየሆነ ነው እዚ እንዴ ናችሁ ሻሎም ሻሎም ሻሎም አረ ደስ ይላል እና በቃ ጀማውም አሪፍ ነው በቃ በወላይታ አ ሙዚክ እየቀወጥ ነው ነው በጣም ነው ነፍ ህዝብ ነው ያለው እዚህ ደስ የሚል ቪ ቫይብ ነው ያለው ቤተሰቦች ፍጥነቱ ምናምን ያስፈራል። ፋሚሊዎች እንደምታዩ በጣም ደስ የሚል ቪዲዮ ነው ያለው። ለሚሸይ ቤቲ ካሜራ ካሜራማኔጅ እንደምታዩ በጣም ደስ ደስ የሚል ቪዲዮ ነው ያለው። በቃ ሐይቁ እንደዚህ ትልቅ አይመስልም ሁላ በጣም ብዙ ሰዎች ነን ያለ ነው ምናምን። ደስ ይላል በጣም። ደስ የሚል ጊዜ እያሳለፍኩ ነው፣ ቤተሰቦች በጣም ደስ ይላሉ።

ሰዎች የሚገርም ቆይታ ነበር። ላይክ ሐዋሳ ሐይቅ ላይ የነበረው ይ በጣም ደስ ይላል። እንዳሳየዋችሁ ሙሉ ነገር በጣም ደስ ይላል። ያበደ ቆይታ ነበረ። እዚህ ያሉትም ሰዎች ቸል ነበሩ፣ ፈታ እያለ ነበር። የፍቅር ሐይቅ የሚባለ ቦታ የሚሸጥ ነገሮች ናቸው። በጣም ደስ ደስ ይላል። ለቤቶች ምናምን ዋ ስስክ ጥበቦች እንደዚህ ብዙ አይነት ነገሮች ካልቸር አይነት ነገር ካልቸር የሚገልጹ ብዙ አይነት ነገሮች በየቦታ የፍቅር ሐይቅ የሚባለው ቦታ ታያላችሁ። በጣም ደስ ደስ የሚሉ ነገሮች ነው ያሏቸው። ባይዘዌ የመጀመሪያ መስቀል ነበር ነበረኝ ትልቁ የሚባለው ብዙ አይነት ካልቸር የሚገልጽ ነገሮች አለ ያቸው የፍቅር ሐይቅ የሚባል ቦታ ላይ ማለት ሀዋሳ የፍቅር ሐይቅ በቃ በጣም ብዙ ነገሮች ነው የምታዩበት፣ ስትመጡ የሌለ ነገር የለም። ይህን ደግሞ እኔ የማውቀው ላይክ ደብረ ብርሃን አካባቢ ነበር። እዚህ ሀዋሳም ይሸጣል፣ ኮፍያ ነገሮች፣ ባጎች ምናምን ናቸው። ደስ ይላል በጣም አሁን ደግሞ ላይክ ፊሽንግ እናደርጋለን አሳ እናጠምዳለን ማለት ነው። ላይክ በባህላዊ መልኩ ልሞክረው ነበር፣ ግን በጣም ከባድ ነው። ላይክ ባላንሱ ምናምን አዛ ነው እንደምታዩት። ላይክ ሲ በጣም ይከብዳልና፣ ላይክ እኔ በጀልባ ለማጥመድ ልሞክር እየሞክር ልሞክር ነው። እስኪ ስንት አሳን እንይዛለን ምናምን፣ የሚለውን ቻሌንጅ አለው የሚለውን አብረን እናየዋለን ማለት ነው። እስኪ እነሱ እንደምታዩት እንደዚህ ይዘው ወጥተዋል። እኔ እንደዚህ የምችል አዶ ነው። ትላልቆቹም አሳ አሉ እንዴ? እናንተ እሱን ብቻ ነው የምፈልጉት፣ ትላልቁን አትፈልጉትም? ኦኬ እሺ። ቤተሰቦች ላሳያችሁ፣ ይዘቸው የወጣት አሳ ያቸው ይህንን ይዘዋቸው ወጥቶ ነው። አሁን ስንት ሰዓት ወሰደብ እሱን ለማውጣት? ሶስት ሰዓት ገብተ ሰባት ሰዓት አራት ሰዓት ምናምን ወሰደብህ? ስንት ነው አሁን የሚሸጠው? በጣም ቻሌንጁን እያያችሁት ነው። በጣም አዛ ነው። እስኪኒ ደግሞ በመርከብ በጀልባው በዚህ ጀልባ እሞክረዋለሁ ማለት ነው። ወንድማችን ማጥመጃ የሚዘው ሊመተዋል ምግቦቹን እና በጀልባው ሁነን ልሞክረው ነው። አብራችሁን ከእኔ ጋር እንግባ፣ ማጥመድ ነው። ፒሳይ እሺ፣ ማጥመጃውን እያስተካከለ ነው እንደምታዩት። እች ነው እንደዚህ አይነት ነገር ነው። ትናንሾቹ አሳ ናቸው፣ ትላልቆቹ አሳ ናቸው። ትላልቅም ትናንሽም ሲገባ ምንድን ነው ማድረግ አለብት? አሁን መሪያ ቤት ተዘጋጅተዋል ማጥመጃ ምናምን ምግቡ ሁሉ ነገር ሬዲ ነው። አሁን እዚህ አካባቢ ነው። ለምን ወደ ኋላ ከተጠጋል? ላይክ ብዙም እንትን አይኖረውም ማለት ነው። ላይክ በመረብ ነው የሚያዙ ወደዛ ያሉት። ስለዚህ ከዚህ ቀረብ ብለን ነው የምንይዘው እና ፋሚሊዎች ሬዲ ናችሁ? እስኪ ስንት ደቂቃ ውስድብኛል የመጀመሪያውን አሳ ለመያዝ የሚለውን አብረን እናያለን። እስኪ እንሞክር ቤተሰቦች እንደምታዩት እዚህ ጋር ያለው ልጅ አሁን እየሰራ ነው እኔ አሁን የሱን ስራ ነው ማለት ነው የሚሞክረው ግን እኔ ለየት የሚያደርገው በጀል መርከብ ውስጥ ነው ያለሁት እኔ ትንሽ ቦት ውስጥ ነው ያለሁት እሱ ደግሞ በሀይላንድ ባላንስ ምናምን ጠይቃል አዛ ነው በጣም ፈራው ለሴፍቲ ጥሩ አደለም ይሄ ነው እንጂ እኔ በዛ ነበር የምንሞክር ፈልገው በጣም እኔ እዚህ ቁጭ ቁሜ ለራሱ ነፍ ይዟል እኔ ልሞክር ዝም በ የቻንስ ነው ወር ወር ወር አድርጌ እስኪ ላይ እስኪ ዋን ቱ ስሪ ቤተሰቦች እስኪ የመጀመሪያ ጊዜ ሙከራ እስካሁን አስገብቻለሁ፣ ምንም እያገኝ አለ። እሺ ፋሚሊዎች ምግቤን እየበሉ አስቸግሮኛል። ስለዚህ እስኪ ሌላ አንድ ደግሞ ሚወክ። ምግቤን ቶሎ ቶሎ ነው የሚበ ምሪያስ ምሪያስ፣ ያቅ ማይ ግነስ የመጀመሪያ እኔ አልነካትም፣ አውጣልኝ በእናትህ። ማይ ግነስ ቤዘውጭ ማይ ያስፈራል ግን በጣም ቤተሰቦች እንደምታዩት እንግዲህ በጣም አገኛለሁ ግን ላይክ እኔ ቶሎ ኦን ታይም አይደለም እንደዚህ ወደ ላይ ከፍ ማደርገውና ያመልጡኛል እስኪ አሁን ሞክር የመጨረሻ ፔሸንቴን በሉብኝ በልተው ዳሉ ቶሎ አልቻልኩም በቃ ይወስዱብኛል ቶሎ እኔ ኦንታይም አይደለም እንትን ላይ ስላልለመድኩት እንደ ሲይዝ ምናምን አላቅም ያው ልጁን እዩት እንዴት እንደሚያደርገው ልክ አሁን እሱ በአንዴ ነው የሚይዛቸው ለምደውታል በቃ በባህላዊ ደግሞ ያዛቸው እኔን እዩት እሺ ተብላሽ ተዋላ ኢዚ ይመስላል፣ ግን በጣም ቻሌንጅ አለው። እንደዚህ ቀላል አይደለም፣ በጣም ከባድ ነው። ይበሉታል። በጣም አስቸጋሪ ናቸው ፋሚሊዎች። እስካሁን አንድ ብቻ ነው ያዝኩት። ሌላ ጠንከር ያለ ነገር የለም። በጣም ከባድ ነው አያቸው። ፋሚሊዎች፣ እኔ እስካሁን ከመጣ አንድ ብቻ ነው ዝቢ ላይክ አንድ ሰዓት ከመ ሰዎች፣ አሁን ሰባት ሰዓት ምናምን ነው ይሄንን ስራ የሚሰሩት። ያዝኩት። ኦ ማይ ጎድነስ ባሚሌቼ ደግሞ ሁለተኛው ሀሳነ ተመሳሳይ ሀሳ ናቸው። እስኪ ለያዛት አትጣላት። ቆይ እዚሁ ትሁን በእናትህ። ዋው ጋይስ በጣም ደስ ይላል፣ ግን ስትይዟቸው ያለው ፊልም ቤተሰቦቼ ደግሞ ሦስተኛው ሐሳነው ስነካቸው፣ በጣም ያስፈራሉ። ኦ ማይ ጉነስ ስንት ሰዓት ወሰደብክ ለማድረግ? አርባ ደቂቃ ደቂቃ። በስመ አብ በጣም ጎበዝ ነክ። እኔ ላይክ እስካሁን ከጀመርኩኝ አንድ አስር ሰላሳ ደቂቃው ነኝ አይደል፣ ግን በቃ ምንም እየያዝኩ አይደለም። አራት ብቻ ነው የያዝኩት። ነፍ ነው ኤክስፔሪየንስ ይፈልጋል እና ደግሞ ፔሸንት ይፈልጋል። እና አሜሎች ይኸው እንደዚህ እያደረጉ ነው እነሱ የሚያጠምዱት ማለት ነው። ላይክ በጣም ከባድ ነው፣ ባላንስ ይጠይቃል። ለዛ ነው እንጂ እኔም በዚህ ነበር ቻሌንጅ ራሴን ላደርግ የፈለግኩት ግን በጣም ይከብዳል። ለዛ ነበረ ሲ ሰላም ነው። አለን አለን። አሁን ልጀምር ነው ማጥመድ። ኦኬ እሺ ፋሚሊዎች ይህንን ሙሉ ላይክ ሰርቶ ነው ላይክ አንድ ሰዓት ነው ወሰደበት ይህን ለማድረግ እና ይህን ልንገዛው ነው እኛ ልንጠብሰው ማለት ነው። አያችኋቸው የገዛነው አንድ ሺህ አምስት መቶ ብር ነው። በጣም አሪፍ ፕራይስ ነው። ሁላችሁም አዋሳ ስትመጡ ግዙት ይህን። እሺ ፋሚሊዎች ፊሽንግ ይመስላል በጣም ቻሌንጅ አለው። ሞከርኩት እኔ በዛ ነበር እንደነገርኳችሁ፣ ላይክ በሃይላንድ በተሰራው ነገር ነበር ልሞክር ያሰብኩ ግን በጣም ሃርድ ነበረ። እስኪ አውት ሳይድ ማላክ ውጭ ላይ ትንሽ ይሞክርና በቃ ይሄን ይመስላል። ለዛሬ ቪዲዮ ላችሁ ይመቻችሁ።